ትንቢተ አሞጽ ምዕራፍ ዘጠኝ ጌታን በመሰዊያ አጠገብ ቆሞ አየሁት። እርሱም እንዲህ አለኝ፣ መድረኮቹ ይናወጡ ዘንድ ጉልላቶቹን ምታ፣ በራሳቸውም ሁሉ ላይ ሰባብራቸው። እኔም ከእነርሱ የቀሩትን በሰይፍ እገላለሁ፣ የሚሸሽም አያመልጥም፣ የሚያመልጥም አይድንም። ወደ ሲኦል ቢወርዱ እንጂ ከዚያ ታወጣቸዋል ታወጣቸዋለች ወደ ሰማይም ቢወጡ ከዚያ አወርዳቸዋለሁ። በቀርሜሎስም ራስ ውስጥ ቢሸሸጉ ፈልጌ ከዚያ አወጣቸዋለሁ። በጥልቅ ባህርም ውስጥ ከዓይኔ ቢደበቁ ከዚያ እባቡን አዛለሁ፣ እርሱም ይነድፋቸዋል። በጠላቶቻቸውም ፊት ተማርከው ቢሄዱ ከዚያ ሰይፍን አዛለሁ፣ እርሱም ይገላቸዋል። ዓይኔንም በእነርሱ ላይ ለክፋት እንጂ ለመልካም አላደርግም። የሰራዊት ጌታ እግዚአብሔር ምድርን ይዳስሳል፣ እርሷም ትቀልጣለች፣ የሚኖርባትም ሁሉ ያለቅሳሉ። ሙላዋም እንደ ግብጽ ወንዝ ትነሳለች፣ ደግሞም እንደ ግብጽ ወንዝ ትወርዳለች። አዳራሹን በሰማይ እየሰራ ጠፈሩንም በምድር ላይ የመሰረተ የባህርን ውኃ ጠርቶ በምድር ፊት ላይ የሚያፈሰው እርሱ ነው፣ ስሙም እግዚአብሔር ነው። የእስራኤል ልጆች ሆይ! እናንተ ለእኔ እንደ ኢትዮጵያ ልጆች አይደላችሁምን? ይላል እግዚአብሔር። እስራኤል ከግብጽ ምድር፣ ፍልስጤማውያንንም ከከፍቶር፣ ሶርያውያንም ከቂር አላወጣሁምን? እነሆ የጌታ የእግዚአብሔር ዓይኖች በኃጢአተኛ መንግስት ላይ ናቸው፣ ከምድርም ፊት አጠፋታለሁ። ነገር ግን የያዕቆብን ቤት ፈጽሜ አላጠፋም ይላል እግዚአብሔር። እነሆ አዛለሁ፣ እህልም በወንፊት እንዲነፋ የእስራኤልን ቤት በአሕዛብ ሁሉ መካከል እነፋለሁ፣ ነገር ግን አንዲት ቅንጣት በምድር ላይ አትወድቅም። ክፉ ነገር አይደርስብንም፣ አያገኝንም የሚሉ የሕዝቤ ኃጢአተኞች ሁሉ በሰይፍ ይሞታሉ። በዚያ ቀን የወደቀችውን የዳዊትን ድንኳን አነሳለሁ፣ የተናደውንም ቅጥሯን እጠግናለሁ፣ የፈረሰውንም አድሳለሁ፣ እንደ ቀድሞውም ዘመን እሰራታለሁ። ይኸውም የኤዶምያስን ቅሬታ ስሜም የተጠራባቸውን አሕዛብን ሁሉ ይወርሱ ዘንድ ነው ይላል ይህ የሚያደርግ እግዚአብሔር እነሆ አራሹ አጫጁን ወይን ጠማቂውም ዘሪውን የሚያገኝበት ወራት ይመጣል፣ ይላል እግዚአብሔር። ተራሮችም በተሃውን የወይን ጠጅ እያንጠባጠባሉ፣ ኮረብቶችም ሙሉ ይቀልጣሉ። የሕዝቤን የእስራኤልን ምርኮ መልሳለሁ፣ የፈረሱትንም ከተሞች ሰርተው ይቀመጡባቸዋል፣ ወይንንም ይተክላሉ፣ የወይን ጠጅንም ይጠጣሉ። አታክልትንም ያበጃሉ ፍሬውንም ይበላሉ። በምድራቸውም እተክላቸዋለሁ። ከእንግዲህም ወዲህ ከሰጠኋቸው ከምድራቸው አይነቀሉም ይላል አምላክህ እግዚአብሔር።